የሁሉም ነገር መሰረት ወቅታዊ መግባት ዋስትና የሆነው ሰላም ዛሬም የኢትዮጵያውያን ወሳኝ ትኩረት ነጥብ ነው። ለዚህም ነው መንግስት በተደጋጋሚ በሀገሪቱ የተለያዩ አካባቢዎች ነፍጥ አንግበው ለሚንቀሳቀሱ የታጠቁ ኃይሎች የሰላም ጥሪ ሲያቀርብ የሚስተዋለው። ሰላምን ማጽናት የዕለት ተዕለት ተግባር ሊሆን ይገባል የሚሉ የሮቤ ከተማ ነዋሪዎች በባሌ ዞን በተለያዩ ጊዜያት ለሰላም የተደረጉ ጥሪዎችን በማንሳት ለስኬታማነት የነበራቸውን ሚና ያነሳሉ። ለስኬታማነት የነበራቸውን ሚና ይጠቅሳሉ። በዚህም የተነሳ በአካባቢው በትጥቅ ትግል ላይ የነበሩት ጭምር ወደ ሰላም ሰላማዊ መንገድ መምጣታቸውን ነው የሚጠቅሱት። በሰላም በኩል እጃችን ዘርግተን ለልጆቻችን እንዲገቡልን ጫካ ላሉት እራሱ ጠርተን የወለደውን አንጀት ጡት ያጠባንበትን እነሱን ሁሉ ብለን ገብቶልናል። አሁን ባሌንቶ፣ ኦሮሚያ፣ ኢትዮጵያ ሰላም እንድታገኝ ነበር አባ ገዳዎች ሃደሲንቄዎች የሰራ ነው። ስለዚህ ፊት ምንድን ነው ሰላም፣ መኖሪያ ምንድን ነው ሰላም፣ መግባ ምንድን ነው ሰላም፣ የምናሳድረው ሰላም ነው ሰላምን ካላሳደር ሰላምን ካላዋን ሰላምን እናጣለን። እኛ ያሮጠናል። ሰላም ከሌለ ቀንም ለሌትም መተኛትም አንችልም። የተረጋገ ሰላም ከተገኘ ደግሞ ለሁሉም ለቀልባችን ለትንሹም ለትልቁም ወጥተው ይገባል ማለት ነው። ይህ በጋራ ትብብር የመጣ ስለመሆኑ የሚያነሱት ነዋሪዎቹ፣ በዚህ ሂደት ውስጥ የሀገር ሽማግሌዎች ሚና ከፍተኛ እንደነበር ያነሳሉ። በተደረገው ጥረትም ለሰላም መደፍረስ ተጠያቂነትን ማጽናት አንዱ የስኬት መስመር እንደነበር ነው ከልምዳቸው የሚያካፍሉት። ህዝቡን አስተምሮ አባ ገዳዎች፣ ሼኮች፣ ቄሶች ተነጋግሮ አንድ ልጅ አንድ ልጅ ከኛ አገር ውስጥ ተነስቶ ወጥቶ አንድ ውቅታ ከፈጠረ ተጠያቂ ዘመዱ ነው፣ አባቱ ነው፣ እናቱ ነው። እኛ ሰርተን ለመኖር ብቻ ነው የምንፈልገው። መንገዳችን ንጹህ እንዲሆን አገራችን ንጹህ እንዲሆን ከውጭ መጥቶ እኛ ለመጉኘት የሚፈልጉ ሰዎች መጥቶ እንደፈለጉ መንቀሳቀስ እንዲችሉ ተብሎ ተነጋግረን ይኸው እስከ አሁን ድረስ ከሌላ ቦታ ላይ ከፍተኛ ችግር ሲደርስ የነበረው ሞት ሲደርስ የነበረው ሰው እንዲታረጥ የነበረው በአካባቢ አካባቢ በአንድ አካባቢ እኛ አገር ላይ አንድ ነገር ውሃሙን ከናይፈስ የባሌ ሕዝብ የሰላምን ዋጋ ከነበረው ተሞክሮ ጠንቅቆ እንደተረዳም ይጠቅሳሉ። መማር መስራትም ሆነ መኖር ሰላም ከሌለ እንደማይታሰቡም ነው የሚናገሩት። ሰላም ቁልፍ ስለሆነ የ ለዚህ የሀገር ቁልፍ ስለሆነ ከተበላሸ ቁልፍ ተመልሶ ቤት አይቆልፍም። ስለዚህ ሰላም ከእጃችን ከወጣ ወደ እጃችን መመለስ አይችልም። ከእነዚህ ሁሉ ውጣ ውረዶች የተማረው ህዝቡ በተለይም ወጣቱ ዛሬ ላይ የልማት አርበኛ እየሆነ መምጣቱን ተናግረዋል። ይህም ዛሬ ባሌ ስማ የሚነሳው በልማት እንዲሆን አድርጓል። የፈለገ ሰው መጥቶ ባሌ ተራራዎችም እንደፈለጉ መስፋፋት የሚችልበት ደረጃ ሰው መጥቶ ልማት እንዲችሉ ሰው በልማት ለማሳደግ እንደገና ሰደርካ ከፍተኛ ደረጃ ላይ እንዲደርሱ ለማድረግ ተስማምቶ ነው የህዝቢ ስምምነትና የህዝብ ጥንካሬ ነው። ይማራል፣ ነጋዴ ይነግዳል፣ ትላልቅ ኢንዱስትሪዎች ይሰራል። የሚሰራውንም መያዝ ከማቃጠል ከማበላሸት ምንም አይገኝም። ብዙ ነገር አይተዋል ባሌክ። ስለዚህ ነው ጠንቅቆ ሰላም ስለሚወድ፣ ለሊትም ቀንም ዘብ እንቆማለን። እኛም፣ ሴቶችም፣ ልጆቻችንም፣ ወጣቶችም፣ አባገዳዎችም ሁሉም ጠንቅቆ ስለማቅ ነው ባሌ ላይ አሁን ሰላም የተገኘው። ይህንን የሰላም ሂደት በማስቀጠልም ሆነ ለዘላቂ ልማት ግንባታ የሁሉን መረበረብ እንደሚፈልግና ለሌሎችም ተሞክሮ እንደሚሆን ተነስቷል። እስካሁን በዚህ በሰላሙ በኩል ትልቅ እስካሁን አንድ ነገር ኮሽ ያላለበት ነው ሶ ስለዚህ ይህንን ፍሰት ወይ ደግሞ አሁን ይህንን እንትኑን ለማየት ህዝቡ ከየትኛውም አንግል በየትኛውም መሰረታዊ ልማት አሁን ወደዚህ እየተመጣ ነው ማለት ነው። ምክንያቱም የሰላሙ አኳያ የአይሩ የትኛውም በየትኛውም አንግል ስትል ያንን ነገር አንከባክቦ በደንብ እንትን ለማለት ይሄ የትኛውም ከትልሹ እስከ ትልቅ የትኛውም ህብረተሰብ ይሄንን መጠበቅ አለበት ማለት ነው። በእምቅ የተፈጥሮ ሀብት፣ የቱሪዝም መዳረሻዎቿ የምትታወቀው ባሌ ዛሬ ላይ ያላት ሰላማዊ እንቅስቃሴ ከመስህቦቿ ባሻገር የጀመረቻቸው የልማት ጉዞዎች ጭምር መዳረሻ እንዲሆን ምክንያት ሆነዋል። ባሌ በጣም የሰላም አምባሳደር የሆነች ነች። የሰላም አምባሳደር ብቻ ሳይሆን የቱሪዝም መስህብ ናት። የባሌ ብሔራዊ ፓርክ በጣም ጥሩ ደረጃ ላይ ያለና በጣም ሰውን የሚስብ ቦታ ነው። ስለዚህ ሀገር ውስጥም ያላችሁ ከሀገርም ውጭም ያላችሁ መታችሁ ባሌን እንድትጎብኙ ባሌን ጎብኝታችሁ ለሀገሪቷ ኢኮኖሚ ትልቅ ምና ስላለው የድርሻችሁ እንድትወጡና መታችሁ ባሌን ይውልን የስንዴ ምርትም ያለባት ስንዴ ምርቱ ራሱ ችሎ ቱሪዝም ነው። ሰላም ለማህበረሰብ ያለው ፋይዳ ተሻጋሪ አቅምን ስለሚፈጥር ሁሉም ኢትዮጵያውያን ለሰላማቸው ዘብ መሆን እንዳለባቸውም ነው የተነሳው።